አንድ ሰው ላኢላሀ ኢለላህ በማለት ወደ እስልምና ገባ ባለ ትርጉሙ፣ አንድ ሰው ሸሃዳ ያዘ ማለት። መልእክቱ ምንድነው? ሁለት ቃል ኪዳን ከጌታው ጋር ገባ ማለት ነ የመጀመሪያው ቃል ኪዳን በቀሬ ህይወት ዘመኑ አንድ አላህን ብቻ ሊያመልክ፣ አንድ አላህን ብቻ ሊገዛ፣ ፈጣሪ አምላኩን አላህን እየተገዛ በህጉና በስርዓቱ ሊኖር ቃል ገባ ማለት ነው። ሁለተኛው ደግሞ ከአላህ ውጪ የሚመለክ ምንም አይነት አምላክ እንደሌለ ከአላህ ውጪ በሚመለኩ ነገሮች ሊክድ ቃል ገብተዋል ማለት። የላ ኢላሀ ኢላላህ ትክክለኛ ፍቺውና ትርጓሜ ይሄ ነው። በአረብኛው ምን ይባላል? ላ ማዕቡደ ቢሐቅ ኢላላህ ይባላል። ትርጉሙ ምንድነው? ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ማለት ነው። ቁል ሁወላሁ አሐድ ይላል? በል እርሱ አላህ አንድና ብቸኛ የሆነ አምላክ ነው ይላል። አላህ አንድ ነው፣ ሁለት ወይ ሶስት አይደለም የሚከፋፈል አይደለም፣ ብቻውን ያለ አምሳያና ተጋሪ የሌለው አንድ ጌታ ነው። ነው አላህ ሁለት አይደለም፣ ሶስት አይደለም ማለት ነው። አላሁ ሰመድ በማለት አላህ የሁሉ መጠጊያ፣ የፍጡራን ሁሉ ብቸኛ ከለላ እንደሆነ ይነግረናል። እኛ በተቸገርን ሰዓት ብቻውን ሊደርስልን የሚችል ጌታ አላህ ብቻ ነው። ስለዚህ አላህ ምንድ ነው አሰመድ የሆነ ጌታ ነው። ለፍጡራን ሁሉ ብቸኛ ደራሽ የሆነ ማለት ነው። ሁላችንም ወደ ሱ ከጃዮች ነን ከሱ ፈላጊዎችነን አላህ ግን ከእኛ የተብቃቃ ጌታ በመሆኑ አሰመድ ተብሎ ይጠራል። ለፍጥረታት ሁሉ ብቸኛ ደራሽ፣ ረዳት የሆነ ጌታ ነው። አንድ ሰው ሙስሊም ሆነ ማለት ላኢላሃ ኢለላህ ብሎ በሻህዳ ሰለመ ማለት በቀሪ ህይወት ዘመኑ አላህን ብቻ ሊገዛ ቃል ገባ። የሚሰግደው ለአላህ እንጂ ለማንም አይደለም። የሚጾመው ለአንዱ ጌታ ለአላህ እንጂ ለማንም አይደለም። ልቡም ተስፋ የሚያደርገው የሚመካው በአላህ ነው። በመላእክት በነቢያት ላይ አይመካም። በሩቁ የሚፈራውም አንድ አላህን ብቻ ነው። ስለዚህ የእናንተ ላ ኢላሀ ኢላላህ ምስክርነት ትልቅ ሚስጥር አለው ማለት። እናንተ በላ ኢላሀ ኢላላህ ቃል ወደ እስልምና አሽሃዱ ብላችሁ እመሰክራለሁ ብላችሁ ገባችሁ ማለት በቀሪው ህይወት ዘመኔ የማመልከው አንዱን ጌታዬን አላህን ብቻ ሊሆን ቃል ገብቻለሁ ነው ያላችሁ። ይሄን ቃላችሁን መጠበቅ አለባችሁ ማለት ነው። ምክንያቱም እስልምና ከሌላው ሃይማኖት ለየት የሚያደርገው አምልኮ የተባለን ነገር በጠቅላላ ለአንድ አላህ ብቻ አሳልፎ በመስጠት ኢዛ ኩንተ ፊዱንያ ዓኒል ኸይሪ

እናንተም ይህንን የኢስላምን ብርሃን ስላገኛችሁ አምላካችሁ አላህ እናንተን አግዞ ወፍቋችሁ ወደዚህ ስለመራችሁ በድጋሚ እንኳን ደስ አላችሁ። ያው ዛሬ የመጀመሪያ ግንኙነታችን እንደመሆኑ መጠን በዚህ በእለት ቅዳሜ ኢንሻላህ የተወሰኑ ነጥቦችን አስተላልፍላችኋለሁ። ኢስላም ስለ አንድ አምላክ ነው የሚያስተምረው። ኢስላም አንድ አምላክ አላህ ብቻ ነው መመለክ እንዳለበት የሚናገረው። ከአንድ አምላክ ከአላህ ውጪ የፈጠረን እንደሌለ ሁላ ከሱ በስተቀር የሚመለክ ሌላ አምልኮ የሚገባው አካል የለም ብሎ ያስተምራል ይሄ ማለት ላኢላሃ ኢላላህ ማለት ነው ምናልባት የዛኔ እስልምናን ስትቀበሉ ሸሃዳን ስትይዙ የተናገራችሁትን የሸሃዳ የሻሃዳ ቃል ለማስታወስ አሽሐዱ አን ላኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ብላችኋል ትርጓሜው ምንድን ነው ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን በልቤ አምኜ በመላሴ ምስክርነትን እሰጣለሁ ማለት ነው። እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ ማለት ነው። አንድ ሰው ላኢላሀ ኢላላህ በማለት ወደ እስልምና ገባ ባለ፣ ትርጉሙ አንድ ሰው ሸሃዳ ያዘ ማለት መልእክቱ ምንድን ነው? ሁለት ቃል ኪዳን ከጌታው ጋር ገባ ማለት ነው። የመጀመሪያው ቃል ኪዳን በቀሪ ህይወት ዘመኑ አንድ አላህን ብቻ ሊያመልክ አንድ አላህን ብቻ ሊገዛ ፈጣሪ አምላኩን አላህን እየተገዛ በህጉና በስርዓቱ ሊኖር ቃል ገባ ማለት ነው። ሁለተኛው ደግሞ ከአላህ ውጪ የሚመለክ ምንም አይነት አምላክ እንደሌለ ከአላህ ውጪ በሚመለኩ ነገሮች ሊክድ ቃል ገብቷል ማለት ነው። የላ ኢላሀ ኢላላህ ትክክለኛ ፍቺውና ትርጓሜ ይሄ ነው። በአረብኛው ምን ይባላል? ላ ማዕቡዳ ቢሐቅን ኢላላህ ይባላል። ትርጉሙ ምንድነው? ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ማለት ነው። ምክንያቱም ሁላችንንም የፈጠረን አምላካችን አላህ አንድ አምላክ ነው። ሁላችንም የአንድ አምላክ የአላህ ፍጡሮች ነን። ይሄ አንድ አምላክ ነው እኛን ያስገኘን ማለት ነው። በህይወት ዘመናችን ስናመልከውም ስንገዛውም ብቻውን ልንገዛው ብቻውን ልናመልከው ይፈልጋል ማለት ነው። ቁርአን በሱረቱል ኢክላስ ምዕራፍ 112 ከቁጥር 1 እስከ 4 ባለው ላይ ስለዚህ አምላክ ባህሪ ይነግረናል። ቁል ሁወላሁ አሀድ ይላል። በል እርሱ አላህ አንድና ብቸኛ የሆነ አምላክ ነው ይላል። አላህ አንድ ነው ሁለት ወይ ሶስት አይደለም። የሚከፋፈል አይደለም። ብቻውን ያለ አምሳያና ተጋሪ የሌለው አንድ ጌታ ነው። ነው አላህ ሁለት አይደለም፣ ሶስት አይደለም ማለት ነው። አላሁ ሰመድ በማለት አላህ የሁሉ መጠጊያ፣ የፍጡራን ሁሉ ብቸኛ ከለላ እንደሆነ ይነግረናል እኛ በተቸገርን ሰዓት ብቻውን ሊደርስልን የሚችል ጌታ አላህ ብቻ ነው ስለዚህ አላህ ምንድነው አሰመድ የሆነ ጌታ ነው ለፍጡራን ሁሉ ብቸኛ ደራሽ የሆነ ማለት ነው ሁላችንም ወደሱ ከጃዮች ነን ከሱ ፈላጊዎች ነን አላህ ግን ከኛ የተብቃቃ ጌታ በመሆኑ አሰመድ ተብሎ ይጠራል። ለፍጥረታት ሁሉ ብቸኛ ደራሽ ረዳት የሆነ ጌታ ነው ለም የሊድ ይሄ ጌታ አልወለደም ይላል አልወለደም ካለ ምን የለውም ማለት ነው ልጆች የሉትም ማለት ነው። ወለም ይውለድ እራሱም አልተወለደም ይላል። ካልተወለደ ምን የሉትም ወላጆች የሉትም ማለት ነው። ስለዚህ ፈጣሪ አምላካችን አላህ ወላጆችም የሉትም ልጆችም የሉትም፣ ብቻውን ያለ አምሳያ የሌለው ጌታ ነው። ወለም የኩን ለሁ ኩፍወን አሀድ ለርሱ አንድም ቢጤና አምሳያ የለውም በማለት አላህን የሚመስል አንዳችም ነገር እንደሌለ በመግለጽ አላህ ከፍጥረተ ዓለሙ የተለየ ልዩ አምላክ መሆኑን ነው የሚገልጸው ማለት ነው። ስለዚህ እናንተም ዛሬ ሰልማችሁ የመጣችሁት ወደዚህ እምነት ነው ማለት ላ ኢላህ ኢለላህ ብላችሁ ይህንን አምናችሁ ተቀብላችኋል። ላ ኢላህ ኢለላህ ብላችሁ ስትመሰክሩ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን በልባችሁ አውቃችሁና አምናችሁ በምላሳችሁ መስክራችኋል። በተቀረው ጊዜያችሁ አላህን ልታመልኩ ቃል ገብታችኋል። ቁርአንን በሱረቱል በቀራ መዕራፍ 2 ቁጥር 163 ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ አላህ አንድ አምላክ ብቻ ነው። ላ ኢላሃ ኢላሁ፣ ከእሱ በስተቀር ሌላ በእውነት የሚመለክ አምላክ የለም። አራህማኑ አራሂም፣ ለባሮቹ እጅግ በጣም ሩህሩህ በጣም አዛኝ ጌታ ነው በማለት አላህ ብቻውን የሚመለክ ከእሱ በስተቀር ሌላ የሚመለክ እንደሌለ ይነግረናል። በሌላም ስፍራ እንደዚሁ

አላህ ማለት እናንተን ብቻ ሳይሆን ያስገኘው ወለዚነ ሚን ቀብሊኩም እነዚያንም ከእናንተ በፊት የነበሩትን አያት ቅድመ አያቶቻችሁን ጭምር የፈጠረ አምላክ ነው። እነሱን ሁሉ ያስገኘ ጌታ ስለሆነ አላህን ተገዙት። ለዓለኩም ተጠቁን፣ እሱን ትፈሩ ትጠነቀቁ ዘንዳ። አለዚ ጀዓለ ለኩም ልአርድ ፊራሻ፣ አላህ ማለት ያ ምድርን ለናንተ ምንጣፍ ያደረገላችሁ ጌታ ነው። ለሰዎች የምትስማማነች መሬት ምንጣፍ ነች። የትም ቦታ ብንሄድ አትጎረብጠንም። በጀርባዋ ተሸክማን እየተንቀሳቀስን ነው። መኖሪያ ቤትንም እንገነባው በሷ ላይ ነው። ሁሉንም ነገር የምናደርገው በምድር ላይ ሆነን ነው። ስለዚህ አላህ ምድርን ለኛ የምትመች ምንጣፍ አደረጋት ማለት ነው። ወሰማአ ቢናአ ሰማይን ደግሞ ጣሪያ አደረጋት ከበላያችን ማለት ነው። ወአንዘለሚነ ሰማኢ ማአ ከሰማይም ለእናንተ ካረገዙ ዳመናዎች ውሃን በዝናብ አማካይነት አወረደላችሁ።

የምታውቁ የሆናችሁ ለአላህ ቢጤን አታበጁለት ይላል። ስታመልኩ አብራችሁ የምታመልኩት ከጎን የምትማጸኑት በችግር ጊዜ ድረስልን የምትሉት ሌላን ቢጤ ለአላህ አታበጁ። ለምን? ሁሉን ነገር ሲያደርግ ብቻውና ያደረገው፣ ሲፈጥራችሁ ብቻውን የፈጠረው ውሃ ያቀበለው ወይ አፈር የሰጠው የለም ያማከረው ወይም ጉልበት የሆነው የለም። በራሱ እውቀት በራሱ ችሎታ በራሱ ኃይል ነው አላህ እኛን የፈጠረን። ከላይም ውሃ ያወረደልን ዝናብ እሱ ብቻ ነው። ከታችም እጽዋትን ከመሬት የሚያበቅልልን አላህ ነው። እስከዛሬም እያበላን እያጠጣን እያሳደገን ያለ ጌታ አላህ ብቻውን ከሆነ ስናመልከውም፣ እሱም ብቻ እንድናመልከው ይፈልጋል። አንድ ሰው ሙስሊም ሆነ ማለት ላ ኢላሃ ኢለላህ ብሎ በሸሃዳ ሰለመ ማለት በቀሪ ሕይወት ዘመኑ አላህን ብቻ ሊገዛ ቃል ገባ ማለት ነ የሚሰግደው ለአላህ እንጂ ለማንም አይደለም። የሚጾመው ለአንዱ ጌታ ለአላህ እንጂ ለማንም አይደለም። ልቡም ተስፋ የሚያደርገው የሚመካው በአላህ ነው። በመላእክት በነቢያት ላይ አይመካም። በሩቁ የሚፈራውም አንድ አላህን ብቻ ነው። ስለዚህ የእናንተ የላኢላህ ኢላላህ ምስክርነት ትልቅ ምስጥር አለው ማለት ነው። እናንተ በላኢላህ ኢላላህ ቃል ወደ እስልምና አሽሃዱ ብላችሁ እመሰክራለሁ ብላችሁ ገባችሁ ማለት በቀሪው ህይወት ዘመኔ የማመልከው አንዱን ጌታዬን አላህን ብቻ ሊሆን ቃል ገብቻለሁ ነው ያላችሁት። ይሄን ቃላችሁን መጠበቅ አለባችሁ ማለት ነው። ምክንያቱም እስልምና ከሌላው ሃይማኖት ለየት የሚያደርገው አምልኮ የተባለ ነገር በጠቅላላ ለአንድ አላህ ብቻ አሳልፎ በመስጠት አላህ በሱረቱ ኒሳ ምዕራፍ አራት ቁጥር 36 ላይ ወአዕቡዱላህ ወላ ትሽሪኩ ብህ ሸይአ ይላል። አላህን ተገዙ፣ አላህን ብቻ አምልኩ፣ በሱ አምልኮ ላይ አንዳችም ነገር እንዳታጋሩበት ነው። አላህ ማጋራትን በጣም ነው የሚጠላው፣ አይወድም እጅግ በጣም ከመጥላቱ የተነሳ በሱ ላይ ያጋሩበትን ሰዎች ንስሐ ሳይገቡ ተውበት ሳያደርጉ ቢሞቱ ዘላለም ምህረት እንደማያረግላቸው ሱረቱ ኒሳ ቁጥር 48 ላይ ነግሮናል። ኢንላላህ ላ ይግፍሩ አን ይሽረክ ቢህ፣ አላህ በሱ ማጋራትን በፍጹም አይምርም። ማለት ያለ ንስሐ ለሞተ ባሪያ ማለት ነው። ወይግፍሩ ማዱን ዛሊከ ሊመን ይሻ፣ ከዛ ውጭ ያለውን ወንጀል ለሚሻው ይምራል ብሎ። በሱ ላይ የሚያጋሩ ሰዎች ግን ለአላህ የሚያቀርቡትን አምልኮ በከፊሉም ይሁን በእኩሌታ ለፍጡር አሳልፈው የሚሰጡ ሰዎች ንስሐ ሳይገቡ ተውበት ሳያደርጉ ከሞቱ ምንም ምህረት የላቸውም። ስለዚህ እኛ ካመለክን አንድ አላህን ብቻ ነው የምናመልከው። መላእክትን፣ ነቢያትን፣ ጻድቃንን፣ ሰማዕታትን ወይም ግዑዛን ፍጥረታት ወያጋንንትን ወይም ከመቃብር በታች ያሉ የሙታን ዓለሞችን አናመልክ። በችግር ጊዜ ሊደርስልን የሚችለው ጌታ አላህ ብቻ ስለሆነ ያ ረቢ ድረስልኝ በማለት የምንማፀነው አላህን። ከአላህ ውጪ የምንማጸነው ሸይኽ የለንም። ከአላህ ውጪ የምንማጸነው ጂኒ የለንም። መቃብር ላይ ሄደንም አንደፋም። ከመቃብሩ በታች ያለውን ከአፈሩ በታች የተቀበረውንም ሰው ችግራችንን አናወያየውም። ለምን? ገና ሳንነግረው የውስጣችንንም የሚያውቅ ጌታ ስላለን ማለት ነው። ወደ መቃብር ብንሄድበት ወይም ወደ ፍጡራንም ሄደን የምንማጸንበት ደጅ የምንጠናበት ምንም ምክንያት የለም። እንኳን ተናግረንና ለምነነው ሳንናገር ሳንለምነው በልባችን ምን እንደወሰብን የሚያውቅ ጌታ ካለን ከአላህ ውጭ ሙስሊም ማንንም ማያመልክም ማለት ግልጽ ነው። እናንተም በላ ኢላሀ ኢላላህ ወደ እስልምና ስትገቡ በሕይወት ዘመናችሁ ይሄን ልትፈጽሙ ነው ቃል የገባችሁ። ከዚህ በኋላ የአላህ ባሪያ ሆናችኋል፣ ፈቅዳችሁ እሱን ለማምለክ ላ ኢላሀ ኢላላህ ብላችሁ ሰልማችኋል። በቀን አምስት የምትሰግዱት ለአላህ ነው። ረመዳንን የምትጾሙት ለዚህ ጌታ ለአላህ ብቻ ነው። በችግር ሰዓት ድረስልን የምትሉት አላህን ነው። በደስታም ጊዜ የምታመሰግኑት አንድ አላህን ብቻ ነው። የአሰባችሁት ነገር ይሳካ ዘንድ የልብ ድጋፋችሁ ወይም መመካታችሁ በአንድ አላህ ላይ ብቻ ነው የሚሆነው። ከዛ ውጪ በፍጡር አንመካም፣ ፍጡርን በሩቁ አንማፀንም፣ ፍጡርን ይሄን አድርግልን ብለን አንለምንም። ምክንያቱም በስልምና ከአላህ በስተቀር ማንም የሚመለክ የለምና ማለት ነው። አንድ ጌታ እንደፈጠረን፣ ይሄንን አንድ ጌታ ብቻውን ነው የምናመልከው ማለት ነው። ይሄ ላ ኢላሃ ኢላላህ ብላችሁ የመሰከራችሁበት ትርጓሜው ነው። ቀጥላችሁም ወአሽሃዱ አን ሙሐመደን አብዱሁ ወረሱሉሁ ብላችኋል። ምን ማለት ነው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን በልቤ አምኜ በመላሴ እመሰክራለሁ። ማለት የነብዩ ሙሐመድን ነብይነት አምናችሁ ተቀብላችኋል። ነብይ መሆናቸውን አምናችኋል። ልክ ኢየሱስ ነብይ እንደሆነው ሙሳ ነብይ እንደሆነው ኢብራሂም ነብይ እንደሆነው ሌሎችም ቀደምት ነቢያቶች ነብይ እንደሆኑት ሁሉ ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ ነብይ ናቸው ብላችሁ ነው የተቀበላችሁት። በአፈጣጠራቸው እንደኛው ሰው ናቸው። ከኛ የሚለይ ምንም ነገር የላቸው። ከህጋዊ አባትና ከህጋዊ እናት በህጋዊ ትዳር ነው የተወለዱት። አባታቸው አብዱላህ ይባላል፣ እናታቸው አሚና ትባላለች። በሁለቱ ግንኙነት የተገኙ ሰው ናቸው። መልአክ አይደሉም። አጋንንት አይደሉም። አምላክም አይደሉም። ሌላ ፍጡርም አይደሉም። እንደኛው የአደም ዘር የሆኑ በሁለት እግራቸው የሚንቀሳቀሱ ሰው ናቸው። ከእኛም ይለያቸው ምንድን ነው ከተባለ፣ አላህ ለነብይነት ለመልእክተኝነት መረጣቸው። ለዓለም ህዝቦች በየትኛውም ዘመን በየትኛውም ስፍራ ለሚኖሩት መልእክተኛ አድርጎ ላካቸው። ስለዚህ ከኛ ምን ይጠበቃል? ሰው መሆናቸውን ከማመናችን ጎን ለጎን የአላህ ባሪያ መሆናቸውን ከማመናችን ጎን ለጎን ነብይና መልእክተኛ መሆናቸውን አምነን መመስከር አለብን። ልንከተላቸው ግድ ነው ማለት። ቀደምት ነቢያትን የላከው አላህ እሳቸውንም ነብይ አድርጎ ልኳል ነው የምንለው። ነው ከዛ ውጭ አናመልካቸው፣ አንሰግድላቸው፣ በችግር ሰዓት ኑ ድረሱልን ብለን አንማጸናቸው። ክርስቲያኖች ዒሳን እንደተማጸኑት ኢየሱስን ታድነናለህ ብለው እንደሚያመልኩት እኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አናመልክም። ነብዩ መሐመድንም ኢየሱስንም የፈጠረውን አላህን ብቻ ነው የምናመልከው። ከአላህ ውጪ የሚመለክ የለም። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በነብይነታቸው በመልክተኝነታቸው ነው ምናምነው። ከዛ ውጪ አላህ ልጅ አይደሉ፣ ባሪያው ናቸው። ጌታችን በሰማያት ያሉ መላእክትም በምድር ያሉ ሰዎችም ሁሉ የኔ ባሮች ናቸው ነው ያለው በሱረቱ መርየም ምዕራፍ 19 ቁጥር 88ም ላይ ወቃሉ እተኸዘ አራሕማኑ ወለዳ አራሕማን ልጅን የያዘ ወለደ ብለው ተናገሩ ይላል። አይሁዶች ዑዘይርን የአላህ ልጅ ነው ስለሚሉ፣ ክርስቲያኖች አልመሲህ ኢየሱስን የአላህ ልጅ ነው ስለሚሉ፣ አረብ ጣዖታውያኖች በወቅቱ የነበሩት ደግሞ መላእክት የአላህ ሴት ልጅ ናቸው ብሎ ያምኑ ስለነበር ጌታችን ምን አለ? ወቃሉ እተኸዘ አራሕማኑ ወለዳ አራህማን ልጅን ያዘ ወለደ አሉ። ለቀድ ጅዕቱም ሸይአን ኢዳ እጅግ በጣም ከባድ መጥፎ የሆነን ንግግር ነ ይዛችሁ የመጣችሁት አለ። አላህ ከዚህ ከንግግራችሁ መጥፎነት ከንግግራችሁ ክፋት የተነሳ ምን ሊከሰት ይቃረባል? አለ ተካዱ ሰማዋቱ የተፈጠርነ ሰማያት ሊቀደዱ ይቃረባሉ።

ለኛ ነው ልጅ የሚጠቅመን። ስናረጅ ይጦረናል ማለት ነው። አቅም ያጣን ጊዜ ጉልበት ይሆነናል። የሞትን ጊዜ ንብረታችንን ይወርሰናል። ከመቃብሩ በላይ ስማችንን ያስጠራልናል። የእከሌ ልጅ እየተባለ ማለት ነው። አላህ ግን የሚሞት ጌታ አይደለም። አቅሙም ይደክም አምላክ አይደለም። ስለዚህ ልጅ በፍጹም አይገባውም። ታዲያ ምንድናቸው ፍጥረቶቹ ሲባሉ ኢን ኩሉ መን ፊ ሰማዋቲ ወል አርዲ ኢላ አቲ ራሕማኒ አብዳ፣ በሰማያት በምድር ያለው ሁሉ በጠቅላላ ነገ በትንሳኤ ቀን አላህ ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ ማንም የለም። ያለው ሁሉም ምኖቹ ናቸው ማለት ነው። የርሱ ባሮቹ ናቸው ልጅ የለውም ነው የምንለው። ኢየሱስም የማልጅ ነው የመርየም ነው እንጂ የአላህ ልጅ አይደለም የአላህ ባሪያ ነው። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ ባሪያ ናቸው። ልጁ ናቸው ብለን አናምንም። አላህ ልጅ የለውም አልወለደም አልተወለደም ወላጅም ልጅም የሌለው ጌታ ነው። ስለዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ያላችሁ እምነት በነብይነታቸው ነው ያመናችሁት። የአላህ መልእክተኛ ያላቸው ለዓለም ህዝቦች ልኳቸዋል እናንተም ተቀበላችኋል። ምክንያቱም አላህ ሱረቱ አልአንቢያ ቁጥር መቶ ሰባት ላይ ወማ አርሰልናከ ኢላ ረሕመተን ልዓለሚን አንተንም ለዓለም ህዝቦች መልክተኛ ለዓለም ህዝቦች እዝነት አድርጌ እንጂ አላኩህም በማለት አላህ እሳቸውን የላካቸው ለዓለማት ህዝቦች መመሪያ ለዓለማት ህዝቦች እዝነት የሆኑ ዘንዳ ነው። አላህ በሳቸው ሰበብ ለኛ እንዲያዝንልን ነው ማለት ነው። እናንተም በነብይነታቸው ማስከራቸዋል ማለት ነው። መልእክተኝነታቸውን አምናቸው ተቀብላቸዋል። አንድ ሰው ደግሞ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ከመሰከረ ምንድን ነው የሚያገኘው ሲባል፣ አንድ በዚህ ምድር ላይ ረሱል ሰለላሁ ዐለይሂ ወሰለም ሲያስተምሩ አልኢስላሙ የጅቡ ማ ቀብለ እስልምና ከበፊቱ ያለውን ሁሉ ወንጀል አጥቦ ንጹህ ህፃን ነው የሚያደርገው፣ እንደተወለደ ህፃን ነው የሚያደርገው ስለሚል እናንተ ሻሃዳን ከልባችሁ አምናችሁ በምላሳችሁ ከሰጣችሁ ምስክርነትን ከሰጣችሁ ከኃጢአት የነጻችሁ ንጹህ ሆናችኋል። ይሄ ትልቅ እድል ነው። ስለዚህ በድጋሚ እንኳን ደስ አላችሁ። ምክንያቱም ወንጀላችን ሁሉ ተምሮ ንጹህ ሰዎች ሆኖ መገኘት ትልቁ የመጨረሻ ግባችንም ያ ነው። ምክንያቱም ሰው ከኃጢአት ርቆ በጽድቅ መንገድ ላይ ሆኖ ከሞተ በነገው እጣፈንታ የሚገጥመ ጀነት እንጂ ሌላ ምንም አይደለም። ይሄ አንደኛው ትልቅ እድል ነው። አንድ ሰው ሰለመ ማለት እንደተወለደ ህፃን ሆነ ማለት ነው። የተወለደ ህፃን ምንም ኃጢአት የለበትም፣ ከወንጀል ንጹህ ሆኖ ነው የሚወለደው። ወደ እስልምና የመጣም ሰው በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ምስክርነት መስከረነት ከልቡ አምኖ ባንደበቱ ይህንን ከመሰከረ ያ ሰው ምን ሆኗል ማለት ነው ከኃጢአት የጸዳ ሆኖ ተወልዷል። ሁለተኛው ጥቅም ደግሞ ምንድነው? በዚሁ እስልምናችሁ ጸንታችሁ አላህን በቀን አምስት ጊዜ እየሰገዳችሁለት በዛው እስልምናችሁ ላይ ጠንታችሁ ከሞታችሁ ያለምንም ጥርጥር ጀነት ናችሁ። ሁላችንም ደግሞ ምኞታችን ይሄ ነው። ሙስሊም አድርጎ አላህ እንደፈጠረን አላህ በእስልምና ላይ እንዲገለን ነው የምንመኘው። አሁንም አላህ ሙስሊም አድርጎ ይግደለን። ስለዚህ ይህን እንዳትረሱ። ሌላው በተጨማሪ የምነግራችሁ ነገር ዛሬ እናንተ ሰለማችሁ፣ ወደ እስልምና ገባችሁ ማለት አዲስ ሃይማኖት ውስጥ ገባችሁ ማለት አደለም። ወደ ተፈጠራችሁበት እምነት ተመለሳችሁ ማለት ነው። ግር እንዳትሰኙ። እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጀመረ አዲስ ሃይማኖት አይደለም። እሳቸው የሃይማኖት መስራች አይደሉም፣ የአላህ ነብይ ናቸው፣ መልክተኛ ናቸው። ከሙስሊሞቹ አንድ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው እንጂ የሃይማኖት ህግ አውጭና ደንጋጊ ሃይማኖት መስራች አይደሉም። እስልምና ከነብዩ መሐመድን በፊት ነበር። ከመጀመሪያው ሰው ከአደም አለይሂ ሰላም፣ ከአባታችን አዳም እንደሚሉት ከዛ ዘመን ጀምሮ የመጣ የነቢያቶች ሁሉ ሃይማኖት ነው እንጂ ከአይሁዶችና ከክርስቲያኖች በኋላ ዘግይቶ የመጣ አዲስ የተጀመረ መጤ ሃይማኖት አይደለም። ሁሉም ነቢያቶች ሲያስተምሩ የነበረው እስልምናን ነው። አላህ ለነቢያቶቹ የደነገገላቸው አንድ ሃይማኖት ነው። ከአንድ ጌታ አንድ እምነት እንጂ ሁለት ወይም ሶስት የተለያየ እምነት አይመጣም። ያ እምነት ምንድን ነው? እስልምና ብቻ ነው። የቃሉ ትርጓሜ የራሱ ኢስላም የሚለው ኢስትስላም የሚለውን ትርጉም ነው የሚሰጠው። እስቲስላም ማለት ለአላህ እጅ መስጠት፣ ለአላህ መታዘዝ፣ በፈቃዱ ማደር ማለት ነው። ስለዚህ አንድ ሰው ሙስሊም ነው ማለት ለጌታው የታዘዘ፣ ለጌታው እጁን የሰጠ ማለት ነው። ይሄ ደግሞ የሁሉም ነቢያቶች ስራ ነው። ሁሉም ነቢያቶች አላህን ያመልካሉ፣ አላህን በብቸኝነት ይገዛሉ፣ ለእሱ ትእዛዝ እጅ ይሰጣሉ፣ ይማረካሉ ማለት ነው። እስልምና የነቢያቶች ሁሉ ሃይማኖት ነው። ማንም ሰው ሲፈጠር በእስልምና መንገድ ላይ ሙስሊም ሆኖ ነው የሚፈጠረው። ከጊዜ በኋላ ነው በጥምቀት ስርዓት ወይ በሌላ መንገድ ሰዎቹ ወይም ቤተሰቦቹ የራሳቸውን እምነት ተከታይ ያደርጉታል። ኦርቶዶክስ ከሆኑ ወንድ ልጅ በ40 ቀን፣ ሴት ልጅ በ80 ቀን ይጠመቃሉ። ክርስትና ተነሱ ይባላሉ። ፕሮቴስታንት ከነበሩ ያመነ የተጠመቀ ይድናል ስለሚል መጽሐፋቸው መጀመሪያ የደህንነት ትምህርት ይሰጠዋል። ያንን የደህንነት ትምህርት አምኖ ድህነቱን ትምህርት ከተቀበለ ይጠመቃል። አማኝ ሆነ ይባላል። እስልምና ግን ሙስሊም ለማድረግ እኛ እናጠምቀውም ልጃችን ለምን ሲፈጠርም ሙስሊም ሆኖ ነው አይተወለደው ሰባት አመት ሲሞላው ባይሆን ሰላት እንዲሰግድ እናዘዋለን ለምን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ቢሰላቲ ወሁም አብናኡ ሰብዒን አሉ። ልጆቻችሁ ሰባት ዓመት ሲሞላቸው ሰላት እንዲሰግዱ እዘዟቸው ነው ያሉት ሙስሊም ናቸው ማለት ነው ሙስሊም ባይሆኑ ኖሮ ልጆቻችን መጀመሪያ ሰላት ስገዱ ሳይሆን የሚባለው ሻሃዳና ሲዟቸው ይባል ነበር ግን ለምን አልተባለም እስልምናቸው አልተቀየረማ። በእስልምናው ነው የተፈጠሩት። ስለዚህ እናንተም ዛሬ ሰለማችሁ ማለት አዲስ ሃይማኖት የያዛችሁ ማለት ሳይሆን ወደ ተፈጠራችሁበት ወደ እስልምና መጥታችኋል። መጀመሪያም አላህ ሲፈጥራችሁ ሙስሊም አድርጎ ነው የፈጠራችሁ። ቤተሰቦቻችሁ ናቸው በጥምቀትና በመሰለው ስርዓት ክርስቲያን ያደረጓችሁ። አሁን አላህ ደግሞ አዝኖላችሁ ወደ ፈጠራችሁ ወደ መጀመሪያው እምነት መልሷችኋል። ይሄ እስልምና አላህ ዘንድ ተቀባይነት ያለው ብቸኛ መለኮታዊ ሃይማኖት ነው።

ወሁወ ፊል አኺረቲ ሚነል ኻሲሪን፣ በመጨረሻው ዓለም በትንሣኤ ከከሳሪዎች ነው የሚሆነው ነው የሚለው። ስለዚህ ሰው መዳን ከፈለገ በእስልምና ሃይማኖት በኩል ነው ማለት ያለበት። ከእስልምና ሃይማኖት ውጭ የሌላ ሃይማኖት ተከታይ የሆነ ሰው ከተራራ የገዘፈ መልካም ስራ ቢኖረውም አይድንም። የእሳት ነው ነው። ምክንያቱም መስመሩን ስቶታልና መጀመሪያ መሆን ያለበት በእስልምና መንገድ ነው። እናንተም ይሄን እስልምና መረጣችሁ፣ የአላህን ብቸኛ ጌትነት ከልባችሁ አምናችሁ፣ በአንደበታችሁ መሰከራችሁ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብይነት አምናችሁ ተቀበላችሁ በአንደበት መሰከራችሁ አሁን ምንድነው የሚቀረው በቀሪ ህይወታችሁ ያ ያመናችሁትን በመላሳችሁ የመሰከራችሁትን እምነት በተግባር መግለጽ በቀሪው ዘመን በቀን አምስት እየተሰገደ ምክንያቱም ሰላት ከሻሃዳ ቀጥሎ የሚመጣ ሃይማኖታዊ ግዳጅ ነው ነቢዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? خمس صلوات كتبهن الله على العباد.

ስለዚህ በቀን አምስቴ በመስገድ ሳንሳነፍ ነፍስ ሳንዘናጋ ጌታችንን እያመለክን በቀሪ ሕይወታችን እውነተኛ ሙስሊም ሆነን መኖር አለብን። ከምን ትጀምራላችሁ? ምን ላይ ታቆማላችሁ? ሰላትን የሚያበላሹ ነገሮች ምን ምን ምንድናቸው? መሟላት ያለባቸው ግዳጆችስ የሚለውን ደግሞ ኢንሻአላህ ሌሎች ኡስታዞች ያስተምሯችኋል፣ ወይ በቀጣዩ ቀን ነገ ቅዳሜ። ያው ዛሬ ጁምዓ ከአስር በኋላ ነው የተገናኘነው። ቅድም ተሳስቼ ነው ቅዳሜ ያልኩት። ነገ ቅዳሜ አላህ ፈቅዶ ካገናኘን ምናልባትም፣ እሁድም የምንቀጥል ከሆነ ቀሪ ነጥቦችን ስለ ሰላትም ያነሳን እንማማራለን ስለዚህ አሁንም በድጋሚ እንኳን ደሳላችሁ ይሄንን ሸሃዳ ሙስሊም የሆነም ሰው ሊለው ይገባል እንኳን አዲስ የሰለመ ስለዚህ ከዚህ ቦታ ከተቀደሰው የአላህ ቤት ከመስጂድን ኑር ስንወጣ በባዶ እንዳንወጣ አንድ ሸሃደተይንን ሁላችንም አብረን መስክረን እንወጣ አሽሃዱ አነ ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን

አላህ ብቻውን የሚመለክ ጌታ መሆኑን ከልቡ አምኖ በምላሱ የመሰከረ ሰው እኔ ነቢዩ ሙሐመድ የአላህ መልእክተኛና ባሪያው መሆኔን ከልቡ አምኖ በአንደበቱ የመሰከረ ሰው የማርያም ልጅ ኢየሱስም የአላህ መልእክተኛና ባሪያው አላህ በይሁን ቃሉ ሁን ብሎ የፈጠረው ከእርሱ የሆነ መንፈስም መሆኑን ከልቡ አምኖ የመሰከረ፣ ጀነት የሚባለው የአማኞች አገር አለ እውነት ነው፣ ጀሃነም የሚባለውም የከሃዲያኖች አገር አለ እውነት ነው ብሎ ከልቡ አምኖ የመሰከረ ሰው ከስራ ማንኛውንም አይነት ስራ ላይ ሆኖ እንኳ ቢገኝ አላህ ጀነት ያስገባዋል ብለዋል። ይሄ ምስክርነት ለጀነት ይዳርገናል ማለት ነው። ከልባችን አምነን በአንደበታችን ከመሰከርን፣ በዛው እምነት ላይ ደግሞ ሳንዛነፍ ከጸናን። ስለዚህ በቀሪ ህይወታችን ጽናት ነው ትልቁ ነገር የሚያስፈልገን። አላህ ጽናትን ይስጠን። አላህ ሙስሊም አድርጎ ይግደለን። ነገ እስክንገናኝ ድረስ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።